በመንገዱ በምኑ በምኑ ታክሲ አስቸጋሪ ነው። አይዞን አይዞን። እንግዲህ ሱመያ ሽማግሌ ተልኳል፣ ሽምግል እና ተልኳል ወደ እነሱ እየሄድኩ ነው። ሽማግሌዎቹ ጋር ልገባ ነው። ስለዚህ ሰያው እዛ ያለ ይመስለኛል፣ ያኔ ሰይድ እዛ ያለ ይመስለኛል፣ ውስጥ ያለ ይመስለኛል። እና እናይ ብለው ጠርተውኛል። እኔ ወደ እነሱ ልሄድ ነው። እንግዲህ እኔም ለመታረቅ፣ ከሰያው ጋር ለመታረቅ ዝግጁ ነኝ። ስለዚህ ወደ እነሱ እየሄድኩ ነው ብላናለች እንግዲህ እንግዲህ ሱመያ ከሰይድ ጋር መታረቅ ትፈልጋለች ማለት ነው። ሆኖም ግን አሁን የሄደችበት ወደ ሽምግልና ሳይሆን እሷ መስሏት ነው፣ እንደዛ መስሏት ነው። ያው እንግዲህ ከዚህ ቀደም ቤት እንትን እንዳለች እናቅ ነበረ። ግን እዛ ቦታ ነው የጠሯት እና እሷ ያሰበችው ምንድነው ሰይድ እዛ ሆኖ ያስጠራት መስሏት ነበር። ሆኖም ግን እሷ ስትገዛ ያዩ ልጆች ቤት ገዝተው በእሷ ምክንያት ብዙ ሰዎች ስለገዙ ያው ሰርተፍኬት ሽልማት እንደተደረገላት ያ ያንን ሊሰጣት እና እንደገና ለ15 ቤቶች ደግሞ ቅናሽ አድርገናል ለ15 ሰዎች የሚል ማስታወቂያ እንድትሰራ ነው። በዛው ማለት ነው እንግዲህ ሱመያ የተጠራችው ማለት ነው እንጂ ከሰይድ ጋር ልትጣረቅ አልነበረም። እኔ ደግሞ ከሰይድ ጋር ልትገናኝ ነው ብዬ በጣም በጉጉት እየጠበቅ ተጠቁ ነበር ማለት ነው። እንግዲህ ሱመያ ጀግናና ወንድ ሴት ናት ማለት ነው፣ እውነት ሁለት ልጅ ይዛ ማለት ከዛ እዚህ ከዛ እዛ ከዛ እዚህ እያሉ እንትን ማለት በጣም ከባድ ነው። በጣም ማለት ነው ለሚያውቀው ነው፣ ይሄ ለማያውቀው ምንም ነው። እና በጣም ከባድ ነው። እንኳን ሁለት ልጅ አንድ ልጅ ማያስከባድ ነውና። ነው እና በጣም ጀግና ሴት ናት ማለት ነው። ስለዚህ ያንሳታል ያንስባታል እንላለን ማለት ነው። ሌላው ሲቀጥል እንግዲህ ሰይዶ እንዴት ዝም አለ? ለምንድ ነው የማይታረቀው? ለምንድ ነው ያለችበት ያለ ሄደ? ከበዓል ጀምሮ እንግዲህ ከዛች ከበረኬና ጋር ተቀምጦ ነው ማለት ነው። ወይስ አገተችው በረኬ ነው? አላቅም እንግዲህ በረኪን አግታው ነው መሰለኝ። ይሄኔ ከእሷ ጋር ይገናኛሉ ብዬ አስብ ነበረ። ሌላው እንግዲህ በሆቴል ነው ያለውት ብላለች። እዛ ከገባች በኋላ እንግዲህ እንግዲህ በዓልን ማከብረው በሆቴል ነው ብላለች። ያው አንዳንድ ጥሪዎች ካሉብኝ ይቸኩላለሁ፣ ለዛ ነው ምናምን እያለች ነበረ እና እና ያው እሷ የመሰላት ሰይድ ያለ መስሏት ነበር። ለዚህ ነው ወይ የጠራኸኝ? እኔ እንግዲህ ለወሬ ችኩል ነኝ እያለች ነበር ማለት ነው። እና ለዚህ ነው ወይ የጠራኸኝ እያለች ነበረ። ሆኖም ግን እንግዲህ እኔ እንጃ የሶመያ እንደዚህ መሆን ደስ ብሎኛል ማለት ነው። እውነት በቃ አንዳንዴ ፈጣሪ ይርዳችሁ ማለት ነው። እውነት ሁለት ልጅ ማለት እኔ እንጃ፣ እኔ አላውቅም በጣም ጀግናና ጎበዝ ሴትናት ማለት ነው። እና ስለዚህ አባትየው በቤቱ ፍልስስ ሰብሎ ዘና ብሎ እያደረ እናት ደግሞ ሁለት ልጅ ይዛ እንደዚህ መንከራተት ማለት ቀላል አይደለም። እና ጀግና ናት ማለት ነው፣ ጎበዝ። ሌላ ሰው ቢሆን ወይ ቤተሰቦቹ ጋር ወይ የሆነ ቦታ አስቀምጧቸው ራሱን እንትቤል ነበር። እሷ ግን ከልጆቹ አልተለየችም። እና ጎበዝ ልጅ ናት ማለት ነው። በዚያው አጋጣሚ እንግዲህ እንደዚህ አይነት ቤቶች የምትፈልጉ ያው ገዛ ገዛ አድርጎ ማለት ነው፣ በጣም ቅናሽ አለ እየተባለ ነው ማለት ነው። አሁን እንደዛ እየተባለ ነው፣ እየሄዳችሁ ግዙ ማለት ነው። እና ያው ሰይድ በሰላም እንደገባ ተናግሯል። ጠዋት እኔም ትንሽ ቀን ጨባ አድርጌ ከሰይድ ቪዲዮ ለቅቄ ነበር። እንግዲህ ስለ ጎዳር እና ስለ ጎጃም እያወራ ነበረ። በጣም መልካም ነገር እየገለጸ ነበር። እና አዎ እንደዚህ ነው። እንግዲህ ያው ያቺ በረኪና ሚስት እንዳወራችሁ አይደለም። እሷ ግን አንዴ ታግቶ ነው፣ አንዴ እንዲት ተደርጎ ነው፣ አንዴ ፋኖ አግቶት ነው፣ አንዴ ሱመያስ አግታው፣ አንዴ እንደዚህ እያለች እያወራች ነበር እና እንደዚህ ንገራት ማለት ነው። አማራ ክልል እንደዛ ነ